በዘመናችን የፈጣን ቴክኖሎጂ እድገት፣ የኢንዱስትሪ መስፋፋት፣ የስራ ዕድል ፈጠራና የገበያ ፍላጎት በከፍተኛ ሁኔታ እየጨመረ ነው። ከዚሁ ጋር ተያይዞ የቴክኒክና ሙያ ትምህርትና ስልጠና ተቋማት ጥራት ያለውን ስልጠና ለአሰልጣኞች በማቅረብ ክህሎቶቻቸውን ማዳበር እጅጉን ጠቃሚ ነው በተቋማቱም ለአሰልጣኞች ተደጋጋሚ የሙያ ብቃት ምዘና በመስጠትና ክፍተቶችን በመሙላት ከስራ ገበያ ፍላጎት ጋር ማመጣጠን ተገቢ ነው የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ስራና ክህሎት ቢሮ በክልሉ ለሚገኙ ቴክኒክና ሙያ አሰልጣኝ መምህራን የአቅም ማጎልበቻ ስልጠና በአራት ማዕከላት የሰጠ ሲሆን በቦንጋ ፖሊቴክኒክ ኮሌጅም እንዲሁ ተደርጓል። ጤና ይስጥልኝ የተከበራችሁ የፕሮግራማችን ተከታታዮች፣ የዛሬ መሰናዷችን በዚህ ዙሪያ ትኩረቱን ያደርጋል። እስከ ፕሮግራማችን ፍጻሜ አብራችሁን ትዘልቁ ዘንድ ግብዣችን ነው። የስልጠናው ዓላማ በቴክኒክና ሙያ አሰልጣኞች መካከል ተመጣጣኝ ብቃት፣ እውቀትና ክህሎት በማስፋፋት ከስራ ገበያ ፍላጎት ጋር ተመጣጣኝ የሆነ አሰልጣኞችን ማዘጋጀት እንዲሁም በሙያ ብቃት ምዘና የተለዩ ክፍተቶችን በማስተካከል ጥራትን ማሻሻል ያስፈልጋል። ይህ ስልጠና በዋናነት የቴክኒክና ሙያ ተቋማት ውስጥ ያሉ አሰልጣኞችን አቅም ለመገንባት የክህሎት እውቀት ጋፖችን ለመሙላት፣ ይሄ ደግሞ ስልጠና ሲሰጥ አጠቃላይ የሚሰጡ ሁሉም አሰልጣኝ ማወቅ ያለበት ኮመን ስልጠና አለ። በተለይ የቴክኒክና ሙያ ተቋማት ስትራቴጂ እና የልዋት ደግሞ እያንዳንዱ ትምህርት ክፍል በሙያ መስካቸው ወደ አሰልጠኝ የሚሆኑ የሙያ መስኮች የተለየ ሙያ መስኮች አሉ። እነዚህ ሙያ መስኮች የሚሰጥ ስልጠና እና እጅግ በጣም ጠቃሚ የቴክኒክና ሙያ ተቋሞች ያሉ አሰልጣኞችን አቅም ለመገንባት ከወቅቱ ጋር ከዘመኑ ጋር አሁን ካለው ሁኔታ ጋር የሚያዝምዝ የሚዛመድ እና አጠቃላይ የፖሊሲ ስትራቴጂ ለውጦች አሉ። በእነዚህ ፖሊሲ ስትራቴጂዎች ላይ አሰልጣኞች የቴክኒክና ሙያ ተቋማት ላይ ያሉ አሰልጣኞች በቂ እውቀት፣ ክህሎት ይዘው ያለውን ክፍተት ሙላ ተደረገ ስልጠና ነው። ስለዚህ በዚህ ስልጠና ስልጠናው እንደ ክልል ክል ተደረገው በአራቱ ክላስተሮች ተደረገው ተርጫ ክላስተር አለ ቦንጋ ክላስተር አለ፣ ሚዛን ክላስተርና ቴፒ ክላስተር ላይ በአራቱ ክላስተር ሰጥተናል። ስለዚህ በእነዚህ አራት ክላስተሮች በክልላችን ወደ 623 የሚሆኑ አሰልጣኞች እና ከጋምቤላ ወደ ሰባ የሚሆኑ አሰልጣኞች በአጠቃላይ ወደ ስድስት የሚሆኑ አሰልጣኞች የሰጠ ያለ ስልጠና ነውና አሰልጣኞች በቂ ክህሎት በቂ እውቀት ይዞ ከዚህም በፊት የነበረ እውቀት ተደማሪ አቅም ፈጥሮ አሁኑ ያለው ወቅት ሁኔታ ጋር ስለዚህ ስልጠናው በጣም ከዚህም በፊት ሲሰጡ የነበሩ አጠቃላይ ስልጠናዎች በእያንዳንዱ በትክክል ዲፓርትመንት ያለውን ክፍተት በምርምር በጥናት ተለይቶ የሰጠ ያለ ስልጠና ነውና ወሳኝ የሆነ ስልጠና ነው። ብቁና ተወዳዳሪ ሰልጣኞችን ለማፍራት በሚደረገው ጥረት ውስጥ የአሰልጣኞች ሚና ከፍተኛ በመሆኑ አዳዲስ ቴክኖሎጂዎች ጋር እንዲተዋወቁ ለማድረግ የስልጠናው ፋይዳ የላቀ ነው። ስልጠናው በዋናነት ያስፈለገው አገራችን ያው ወደ ለውጥ ሂደት ውስጥ ከገባች ቁጥሩ ቀላል የማይባሉ በትምህርትና ስልጠና ዘርፎች ብዙ ስራዎች ተሰርተዋል። ከነዚህም አንዱ ምንድነው፣ 2013 ላይ ቀድሞ የነበረው የትምህርትና ስልጠና ፖሊሲ ተሻሽሎ ተቀርጿል። እዛ ውስጥ ትልቁንም ድርሻ የሚይዘው የቲቪቲ ዘርፉ ነው። ይሄ ቲቪቲ ዘርፉ ደግሞ ይህንን ፖሊሲ መነሻ በማድረግ በ2000 ዓ.ም ተዘጋጅቶ እስከ 2016 17 ድረስ ስንገለገልበት የነበረውን የቲቪቲ ስትራቴጂ እንድንቀይር አድርጎታል። ከዚህ ፖሊሲና የትምህርትና የስልጠና ፖሊሲ መነሻ አዲስ የቴክኒክና ሙያ ስትራቴጂ በሀገራችን አቆጣጠር 2017 ተዘጋጅቷል። ያ ደግሞ ምንድነው ያደረገው በፊት የነበሩ መልካም ተሞክሮዎችን እንዳለ ወስዶ ከተለዋዋጭ ዓለም አሁን ደግሞ ከደረስንበት ከሀገራችን ተጨባጭ ሁኔታ ዓለምም ደግሞ ወደ ዲጂታላይዜሽን ወደ ዘለቀ ወደ ቋሚ ምርምርና እውቀት እንደገናም ደግሞ የትኛውንም ክህሎት ይሁን ሙያ በየትኛውም የእድሜ ክልል የጾታ እንደገናም ደግሞ የአካል ጉዳተኞችን፣ ሴቶችን፣ ወጣቶችን፣ ተመራቂዎችን በልምድ ያላቸውን እውቀት ሁሉ ያካተተ የባለ ድርሻ አካላትን ሽርክና ሚናን የአሰራር ስርዓትን ማዘመንን ኮሌጆች ደግሞ የራሳቸውን የገቢ አቅም አሳድገው እንደገናም ደግሞ በአካባቢያቸው ያለውን ፖቴንሻል መነሻ በማድረግ ኦኤስ እንዲዘጋጅ በማድረግ የስልጠና ማቴሪያሎች እንዲዘጋጁ በማድረግ ኮሌጆቹ በፊት ሲሰጡ የነበሩትን ፕሮግራሞች አሁን ካለው ከዓለም ነባራዊ ሁኔታ የቱን ብንሰራ ያዋጣናል? የእኛ አካባቢ ምን ሀብት አለው? የእኛ ህብረተሰብ ምን ይፈልጋል? ከዚህ ተነስቶስ እስከ ዓለም ዳርቻ ድረስ ሊያደርሰን የሚችል የኮሌጃችንን ስም ሊያስጠራ የሚችል የገበያ ፍላጎትን መሰረት ያደረገ ስልጠና እንዴት ይሰጣል? የሚለውን ነገር ሁሉ የያዘ ስለሆነ ከአዲሱ የትምህርትና ፖሊሲ መነሻ በተዘጋጀው የቲቪቲ የ2017 ስትራቴጂ መነሻ የአቅም ግንባታ ስልጠና ለመስጠት የተዘጋጀ ነው። ስልጠናው በንድፈ ሐሳብና በተግባር ተኩር ላይ መሰረት ያደረገ በመሆኑ አሰልጣኞች ሙያቸውን እንዲያሻሽሉ ያግዛል። ቴክኒክና ሙያ ስልጠና ስትራቴጂ እንደ አዲስ ነው። አሁን ወርዶ ግንዛቤ እየፈጠርን ያለ ነው። አሁን ባለን እቅድ መቶ በመቶ በኮሌጃችን ያሉ አሰልጣኞች ይህንን የቴክኒክና ሙያ ስልጠና ስትራቴጂ ተረድተዋል ማለት ነው። ይህን ስንል አስተሳሰባቸው፣ አሰለጣጠናቸው፣ ጥናታቸው፣ ምርምራቸው፣ እሳቢያቸው። በዛው ስትራቴጂ መሰረት ይቀየራል ብለን እናስባለን። ምክንያቱም የመጀመሪያውን 2000 ዓመተ ምህረት ላይ እስከ 2017 ስንጠቀም የነበረውን የቴክኒክና ሙያ ስልጠና ስትራቴጂን መልካሙ መልካሙን የወሰደ ያሉትን ክፍተቶች ደግሞ የሸፈነና በተለይ ደግሞ አካባቢያቸውን ሰልጣኞች በደንብ እንዲመለከቱ ገበያ የሚፈልገው ስልጠናና ፕሮግራም ላይ ትኩረት እንዲያደርጉ አሰልጣኞቻቸውን ፒቢኤል ላይ በተለይ ከቲዮሪም ባለፈ በፕራክቲካል ቤዝድ ስልጠና ላይ መሰረት አድርገው ከአካባቢ ግብዓት ተነስተው የአካባቢውን ገበያ ፍላጎት ከአካባቢ ገበያ ፍላጎትን አልፎ ሄዶ አገር አቀፍ ገበያ ፍላጎት፣ አለም አቀፍ ገበያ ፍላጎትን የማሟላትን የኮሌጁን አደራ፣ የመንግስትን አደራ፣ የክልሉን አደራ እንዲወጡ ነው። እንግዲህ ይሄ የአቅም ግንባታ የስልጠና የተሰጠው የተግባባ ነው። በዚያ ልክ ነው። የዚህ ስልጠና ዓላማ ያው ብቁ የሆነ ሰልጣኝ ለማፍራት መጀመሪያ አሰልጣኙ ብቁ መሆን አለበት። ስለዚህ ይሄን አሰልጣኝ ብቁ ለማድረግ ጥናት ተደርጓል። የአሰልጣኙ ክፍተት ተለይቷል። ያ ክፍተት ተለይቶ በፌዴራል ደረጃ ስልጠናውን ወስዶ ብቁ የሆኑ አሰልጣኞች ናቸው እዚህ ላይ መቶ እያሰለጠኑ ያሉትና ክልል አቀፍ ነው ስልጠናው ከተለያየ ዞኖች ከተለያዩ ወረዳዎች መቶ ነው ስልጠናውን የወሰዱ ያሉትና ብቁ ያደርጋቸዋል ብዬ ጠብቃለሁ። ወይም ብቁ ሆኖ ሲወጡ አሰልጣኞቻቸውን በቀላሉ ለማሰልጠን ይረዳቸዋል፣ ያግዛቸዋል ብዬ ስልጠናው ከስልጠናው የተገኙ አዳዲስ ሀሳቦች ለቀጣይ ስራቸው አጋዥ መሆናቸውን የስልጠናው ተሳታፊዎች ይናገራሉ። ስልጠናው ከድሮ አንጻር አሁን በጣም አሪፍ ነው እና ብዙ ነገሮችን ተገናጅብ ያለው ለምሳሌ ሰርቨር ብዙ ነገር መስራት እንዳለበት እና አዲሽናሊ ብዙ ነገሮችን አሁን ተረድቻ ያለው ማለት ነው እና ሂጄ ተማሪዎችን ለማሰልጠንም ብዙ ነገር እያደረኩኝ ነው። ገቢያ የምናቀርበው ሰልጣኝ ወይ ለገቢያ የምናቀርበው ሰው ምን ቴክኖሎጂን ዘም ወቅቱን ያዋጀ ትምህርትን የወሰደ መሆን መቻል አለበት። ወቅቱን ያወቀ ትውልድ መሆን መቻል አለበት። ስለዚህ ይሄን ካልሰለጠነ ወይም ካልበቃ ለገቢያ ብቁ ስለማይሆን፣ ዛሬ የተኛው ገቢያ ምን ይፈልጋል? የተኛው ገቢያ ምን ይፈልጋል? ስለዚህ ትምህርቱ ራሱ ሲዘጋጅ የገቢያ ፍላጎትን ደርሶ ነው። ስለዚህ ትምህርቱን ራሱ መጀመሪያ በይዞ የሚያዘጋጀው ማን ነው? ገቢያ ስለሆነ ይህን ትንተርስን እኛ ቲቴልም እናዘጋጃለን፣ ሴሽን ፕላን እናዘጋጃለን። ገበያ ምን ያዘጋጃል? መጀመሪያ ኦኤሱን ገበያ ነው የሚሰጠን። ስለዚህ ስታንዳርድ ኦኩፔሽን የሚለውን ነገር ኢንዱስትሪ ይሰጣል። ኢንዱስትሪ በሰጠው መሰረት እኛ ቲቴልም አዘጋጅተን ለሰልጣኙ እየሰጠን ያለንበት ሁኔታ ነው ያለው። ስልጠናው የማስተማር ስነ ዘዴን ከማሻሻል ባሻገር ልምድ ልውውጥ የተደረገበት ስለመሆኑ ተገልጿል። እርስ በርስ የተማማርንበት የስልጠና ሂደቱ ደግሞ አንዱ ኮሌጅ ከሌላው ኮሌጅ እውቀትን የተጋራበት እንደሆነ በጥሩ ዲሲፕሊን በጥሩ ስነ ምግባር ስልጠናቸውን ጨርሰው ወደ ፈተና ኤግዚት ኤግዛም አላቸው። ከዛ በኋላ ደግሞ በሰርቲፊኬት ነው የሚሸኙት። እያንዳንዱ የስልጠና ተሳታፊ የመንግስትም የግልም በየዲፓርትመንቱ ሰርቲፊኬቱ ይዘው ሄደዋል ማለት ይቻላል እ የሰለጠንኩት ከዚህ መጥቼ አንድ ልምድ ስድስቱም ኮሌጅ የመጡ አሰልጣኞች አሉ እና ከነሱ የወሰድኩት ነገር አለ። እነሱ ደግሞ ከኔ የወሰዱት ነገር አለ። ስለዚህ እነዚህ ስድስቱም ኮሌጅ የመጡ አሰልጣኞች ያው አንድ የሰራነው እንደ ኮንስትራክሽን ስልጠና ላይ የወሰንነው ነገር ብኖር አንደኛው ከአሁን ከአንድ ፕሮጀክት ከቢል ኦፍ ኳንቲቲ ጀምሮ እስከ ሙሉ ነገር እስከ ኳንቲቲ ያለውን ሙሉ ነገር ስልጠና ያለና ከዛ ደግሞ እንግዲህ ከዛ ወጥተን ደግሞ አሁን ፕራክቲካል እየሰራነው ያለ ነውና፣ ስለዚህ ከዚህ ያገኘነው ነገር አንደኛው ከሌላ ኮሌጅ ያለውን ከሶ አንጻር ያለውን ከትምህርት ዙሪያ ያለውን ከስልጠና ዙሪያ ያለውን ከመማር ማስተማር ዙሪያ ያለውን ብዙ ነገር ወስደናልና ስለዚህ ይህን ለእንደ ራሴ እኔ የወሰድኩት የተማርኩት ነገር ወስጄ ደግሞ የሚሰራው ብዙ ነገሮች አሉና ስለዚህ ብዙ ግብአት ነው ከዚህ የወሰድኩት ብዬ ነው የሚያምነ። በዚያው ክህሎት ክፍተትን መጀመሪያ ከመነሻው ለመግለጽ እንደሞከርኩት ክህሎት ክፍተትን መሰረት እያደረገ ስልጠና ስለሆነ ስለዚህ መምህሩ ለማሰልጠን ሰልጥነ ብቁ መሆን መቻል አለብ። ስለዚህ የበቃ ትውልድ ነው የሚያበቃው። ስለዚህ ትውልድን ለማብቃት ደግሞ አንተ ቀድመህ መብቃት አለብህና ስለዚህ ወደፊት ለሚመጣው ስልጣን ምቹና ክፍተቱን የሚሞላው አሁን ገበያ የሚፈልገን ሰልጣኝ ወር ገበያ የሚፈልገን ትውልድ ለማምረት ነው። ይሄ ስልጠናው ሞሮፍ እኛም እንደሰለጥን የተደረገው ነው እና። የገበያ ፍላጎትን ለማሟላት ስለሆነ፣ ስለዚህ በዚህ ሁኔታ እናበቃለን ብለን እናስባለን። ከጠባቂነት ተላቀው ስራ ፈጣሪና በራሱ የሚተማመን ዜጋ ለማፍራት አሰልጣኞች የሚያደርጉት ጥረት ከፍተኛ በመሆኑ በቀጣይም የሙያ ማሻሻያ ስልጠናዎች መጠናከር አለባቸው። ይሄ ስልጠና እንግዲህ አመት ሳይጠበቅ በየጊዜው የአሰልጣኙ ክፍተት እየተለየ በተግባር ነው በቴዎሪ ነው ቤትኛውን የሚለውን እያንዳንዱ ክፍተት እየተለየ በየጊዜው ክፍተታ እየተሞላ ቢኬድ ብቁ የሆነ ዜጋ ማፍራት ይቻላል የሚል እምነት አለኝ። ስለዚህ መቀጠል አለበት ነው። ቀጣይነት ያለው አዲስ ስልጠናዎች ማለት ሁሌ አሁን መንግስት፣ ብሎ ምንድን ነው ቴክኒክና ሙያ ለየተኛም ስራ ለመንግስት ጀርባ አጥንት ነው ይላል። ከንግግር ያለፈ ደግሞ ተግባር ተኮል ና ፈጠራ ስላዎችን ቴክኖሎጂ ሰርተን ለማሳየት ምን ያስፈልጋል ስልጠና ቀጣይነት እንድኖረው ይላል። ይሄ ስልጠና ቀጣይነት እንዲኖረው እና ቢያንስ ይጠቅመናል። አምና አምናም ወስደናል ስልጠናው ማለት ነው። ግን አሁን ላይ ከዚህ በኋላ ቢሰጥ የሚል መልእክት ማስተላለፍ እፈልጋለሁ ማለት ነው። አሰልጣኞች ከስልጠና ባገኙት እውቀትና ልምድ ጥራት ያለውን ስልጠና በመስጠት ኃላፊነታቸውን መወጣት አለባቸው ከሌላ ስልጠና ለየት የሚያደርገው ክህሎት ማዕከል ያደረገ ነው ስለዚህ ክህሎት ማዕከል ያደረገ ቴክኖሎጂ ፈጠራ ለማህበረሰቡን ችግር ሊቀርፉ የሚችሉ ቴክኖሎጂ ስራዎችን ሰርቶ ማህበረሰቡ እንዲጠቀም ራሳቸው እንዲጠቀሙ በተለይ ደግሞ ለስራ እንዲፈጥረው በሀገር ውስጥም በውጭም ተወዳዳሪ የሆነ የቴክኖሎጂ አሰልጣኞችን ለማብቃት ይህ ስልጠና እጅግ በጣም ወሳኝ ነው ማለት ነው ስለዚህ እንደ ሀገር ተወዳዳሪ የሆነ ክህሎት ያለው ዜጋ ለመፍጠር የሀገር እድገት በዋናነት የሚወሰነው ክህሎት ላይ ነው ስለዚህ መካከለኛ ደረጃ ያለውን የተማረሱ ሰው ኃይል የሚፈጥረው ይሄ ቴክኒክና ሙያ ተቋም ነው። በዚህ ደረጃ ላይ መካከለኛ ደረጃ ያለውን የተማረ ሰው ኃይል መፍጠርና ይሄ ደግሞ ክህሎት ያለው የተሻለ እውቀት ያለው ዜጋ ፈጥሮ እንዳገርም ተዋዳሪ ሆኖ፣ ስለዚህ በተለይ ቴክኖሎጂ ሽግግር ላይ ትልቅ ሚና እንዲጫወት ይሄ ስልጠና ከፍተኛ የሆነ አዎንታዊ አስተዋፅኦ ያበረክታል ተብሎ ይጠበቃልና ከዚህ አኳያ በቂ እውቀት ይዞ በቂ ክህሎት ይዘው ደግሞ ወደ የኮሌጆቻቸው ሲሄዱ ሰልጣኞችን ተማሪዎችን በአግባቡ ሰልጥነው እንደ አገር ማበረከት ያለብን ነገር ማበረከት ያስፈልጋል ማለት ነው። ሰልጣኞችን ብቁ በማድረግ ዘላቂ የሆነ ገበያ ውስጥ ገብተው እንዲወዳደሩ እውቀታቸውን፣ ችሎታቸውን በኢንተርፕርናል በኢንተርፕራይዝ በመደራጀት በደሞዝ በመቀጠር በራስ ስራ እድል በመፍጠር ለሌሎችም ስራ እድል በመፍጠር ከኮሌጅ ጀምሮ ሰልጥነው የሚወጡ ምሩቃንም ወደዛ ደረጃ እንዲደርሱ ከነዚህ ሰልጣኞች ትልቅ ነገር ይጠብቃል። አንድ ነገር ይዘው መሄድ አለባቸው። የተወሰነ እውቀት ጨምሮ መሄድ አለባቸው። ከዚህ እንግዲህ ከጋምቤላ ጭምር ከሀያው በክልላችን ካሉ ኮሌጆች ተወጣተው ነው። እርስ በርስ በሚነጋገሩበት፣ በሚሰሩበት፣ በሚሰለጥኑበት የሆነ ነገር ይዘው ሄደው እዛ ተግባራዊ ማድረግ እና በዘንድሮ አመት ከስልጠና በፊት የአቅም ግንባታ ስልጠና እንዳገኘ አሰልጣኝ ሙሉ ሆነው ትጥቃቸውን አሟልተው ወደ ግቢ ለሚመጡ ወደ ኮሌጃችን ለሚመጡ ሰልጣኞች፣ ለአካባቢው ማህበረሰብ እንደገና ደግሞ ለህዝቡም ለመንግስትም የአሰራር ስርዓትን በማሻሻል የሚፈለግባቸውን ጥናት ምርምር ተግባር በማድረግ ወደ አካባቢያቸው የሚመለሱበት ሁኔታ እንዲፈጠር አደራለ ማለት ነው። ስልጠና መጨረሻ ግቡ መሆን ያለበት መሬት ላይ ማውረድ ማውረድና ወደ ተግባር መቀየር ነው። ሰልጥኖ ብቻ መቀመጥ ብዙም ጥቅም የለውም። ያን ስልጠና ወደ መሬት ማውረድ ያስፈልጋል። ይሄን ለማውረድ ደግሞ በዋናነት መሳሪያዎች ያስፈልገና ያስፈልገናል እነዚህ መሳሪያዎች ድጋፍ የሚያደርጉ አካላትን ከአሁኑ ጥያቄ አቀርበናል። ድጋፍ ተደርጎልን እነዚህ ስልጠናዎች ወደ መሬት የምናወድበት ሁኔታ ይፈጠራል ማለት ነው። ይህን ለማድረግ እንግዲህ ተከታታይ የሆነ ግምገማ ያስፈልጋል። ያን ለማድረግ ከክልሉ ጋር የጋራ መድረክ አመቻቸን፣ ስምምነትም ደርሰናል ማለት ነው። መሬት ማውረድ በጣም አስፈላጊ ነገር ነው የሚሆነው። መሬት ካልወረደ እንግዲህ የስልጠና ባዶ ሆኖ ነው የሚቀረው ማለት ባዶ ሆኖ ነው የሚቀረው። እኛ የምናሰለጥናቸው ሰልጣኞች ነገ አገርን የሚለውጡ ከሌሎች ካደጉ ሀገራት ጋር እኩል ሊያራሙ የሚችሉ ሰልጣኞች መሆን አለባቸው። ለዛም ነው የዚህ ስልጠና ዋና አስፈላጊነት። ካሁን ቀደምም አንስቻለሁ፣ ሶስት ግቦችን አስቀምጠን ነበር። ቴክኖሎጂን፣ ብቃትንና የእውቀት ሽግግርን መሰረት ያደረገ ስልጠና ስለሆነ ይሄ መሰረታዊ ነገር ነው ማለት ነው ዋናነት ወደ መሬት አውርዶ መስራት ያስፈልጋል ቴክኒክና ሙያ ስልጠና ማለት እጅግ በጣም አስፈላጊ ሰው በተፈጥሮ በልምድም ያገኘውን ሙያ ይዞ ወደ ቴክኒክና ሙያ ጎራ ብሎ በአጫጭር ስልጠናም በመደበኛም ስልጠና ህብረተሰቡ እንዲሰለጥን ክህሎቱን እንዲያዳብር የአካባቢውን ገበያ እንዲሞላ እሱም ደግሞ ለራሱም ስራ እድል ፈጥሮ ለሌላውም ስራ እድል እንዲፈጥር አሁን ከፍተኛ ንቅናቄና ፕሮሞሽን ስራ በሁሉም አካባቢዎች እናደርጋለን። ወደ ዩኒቨርስቲ የገቡ አሉ፣ ሪሜዳል እየገቡ ያሉ አሉ። ከዛ መቁረጫ ነጥብ በታች የሆኑት ደግሞ በአጫጭርና በመደበኛ ስልጠና ወደየኮሌጆቻችን መጥተው ይህንን ሰልጣኞች የተጋሩትን ስልጠና ወስደው ሰርቲፋይ ሆነው በአካባቢም በሀገር አቀፍም እንደገና ደግሞ በውጭ የሀገር ስራ ስምሪትም ላይ እንዲሳተፉ ለአካባቢው ማህበረሰብ፣ ለተማረውም፣ ሙያ ላለውም፣ ለሁሉም ዜጋ ጥሬን አቀርባለሁ። ሰልጣኞች ስልጠና ካጠናቀቁ በኋላ የብቃት ምዘና ፈተና የተፈተኑ ሲሆን ለዚህም የእውቅና ሰርተፍኬት ተበርክቶላቸዋል። በቴክኒክና ሙያ ተቋማት ውስጥ የሚሰጡ ስልጠናዎች አብዛኛው ዜጋ ከስራ ጠባቂነት ተላቆ ስራ ፈጣሪ እንዲሆን የሚያስችል ዘርፍ በመሆኑ የሚመለከታቸው አካላት ዓላማው ስኬታማ እንዲሆን የድርሻቸውን ሊወጡ ይገባል። መልእክታችን ነው። ሰላም።